ሰላም ሰላም፣ እንዴት ናችሁ የዞማነሽ ዩቱብ ተከታታዮች? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ በአዲስ ቪዲዮ መጥተናል ማለት ነው። እንግዲህ አብረን ቆይታ እናደርጋለን። የልጆች ድምጽ በጣም አለ፣ በጣም ይቅርታ። ለዚህ ቻናል አዲስ ከሆኗችሁ፣ ከታቻለ ዛሬ ደውል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ወደ ቪዲዮው እንሄዳለን ማለት ነው። ቤተክርስቲያን አካባቢ ነኝ። መጣሁ። እሺ ጠብቀኝ። እሺ እጠብቅሻለሁ። ፈርሽም ስልክሽም ደግሞ ትክክል ነው ቆይ እሺ መዝገቡ የሚባለው ሰው ለአንቺ ምንሽ ነው ወንድሜ ነው ይቅርታ በጣም እንደዛ ከሆነ ሄደሽ ለወንድምሽ ልክ እንዳልሆነ ንገሪው እኔ መሄድ አለብኝ በቃ ትላንትና በመብራን የሚል ቴክስት ስላየሁኝ ነው እንጃ ግን ደህና አላለችም እና አልጠይካትም ታሬ በጠይቃትም እሷ ለትነግረኝ ፈቃደኛ አልሆነችም በቃ አትጨነቅ ቀስ ብላ ትነግረሃለች አሁን ወደ ቤት እንሂድና የእሷን ጉዳይ በዝርዝር እናወራለን። ቤተ ክርስቲያን እንደርሰን እንምጣ እና ማንን ለማስተቆር ነው እውነት እና አሁን እንታረቀ ቢለሻ አታረቂም ማለት ነው? አይ እንግዲህ ይህ ልክስክስ ሰው ባስደረኩት እንዴት እንግዲህ ይጫወታል። ቆይ እትዬ ምን ምን ብትያቸው ነው? አንተ ነህ እንድራሹን በአንድ ቀን ያጠፉት ይሄ ይኸው እኔን ካላማልሽኝ አሁን ቴክስቱን አጠያ አሳይሻለሁ ብላ እናቷን እንግዲህ ተጀነጀነት አለች ማለት ነው። አባዬ አእምሮብኛል አይደል? አባ ዛሬ እሑድ አይደል እንዴ? አዎ ልጄ። ምን ነው እና ቤተ ክርስቲያን ድረስ ብላ ትመለስ። ምን አደርጋለሁ? እህ አባ ደግሞ እንዴ ግዴታ ከሱ ጋር ነበር እንደ ስትሄድ የነበረው እሱ ጋር በሄድ ህንበት ሁላ ቦታ ስንዳት ውስጥ እየተሸበረ እየተሸበረ አስቸገረኝ በፍጹም አይሆንም እንደዛ አይሆንም ወደ ስራ ሸጂ አባይ እንደዚህ ስትሆን እኮ ብቻ አንቺ የመውጣት እኮ ጨንቆኝ ነው እያለች እንግዲህ አባ ግን ደህና ነህ አይደል ደህናማ ደህና ነኝ። እኔ እንጃ ልጅ ምን ነው አባ ምን ክፈኛ ለምጆ ነው መሰለኝ። እንግዲህ እሱ ፈልጎን ካልመጣ እኛ ምን እናድርገው? አይ አረ እንደው በጤናው አልመሰለኝም። ምን ይሆናል? ምንም አይሆንም። ይሄን ያህል ጊዜ ምን ያህል ብቻ ቆይ ታዲያ የት ሄዱ ነው ይባላል? ቆይ የሆነ ነገር ሳይሆን እንደዚህ ጠፋ። ምን ይሻለናል? እስቲ ለማንኛውም አሁን አንቺ ወደ ስራሽ ሂጂ። እሺ አባ፣ ሰላምዋል ብላ ሰማው ተሄዳለች ማለት ነው አባቷን። አንዳንዴ ድፍነት ያለበት ቤት ይሻላል ከምንም ነገር ማለት ነው። በኋላ ብሞት እንኳን አይቆጭም። ረረረረ የምን መሞት ነው በጣም ደስ ይላል። ነው ስላለ ይኮን አሁን ትንሽ ለማንኛውም ልብስ ቀያይሬ ብላ፣ እንግዲህ የሚያስደስት ነገር ነው የነገረቻት። ሄሎ እንዴት አደርሽ? እግዚአብሔር ይመስገን። ትደውያለሽ ብዬ አልጠበቁም ነበር። አልተበቀም ነበር ቃሌን እንኳን አላጥፍም። ትናንት ቆ አገኝሻለሁ ብዬ ቃል ስለገባ ምስጋና ያስፈልገው፣ አሁን መገናኘት ይቻላና፣ አሁን የት ነሽ? እኔ ከቤት እዩ ወጥቼ ወደ ስራ እየሄድኩ ነው። እሺ፣ ከቤት ካልወጣሽ ትንሽ ትጠብቂያለሽ። ሰፈሬ ትንሽ ይርቃል። ታክሲ ልያዝና ልምጣ ከሰላሳ ስት አርባ ደቂቃ። እንደዛ እንኳን ስራ ይረፍድብኝ ገና እኮ ነው። ግን እኔ በጠዋት ነው መግባት ያለብኝ፣ እና ምን ይሻላል?

ዛሬ የተገኘ። አንዳንዴ ብቅ እንበል ብዬ ነው። ሰሞኑን ግን ጠፋህ። በሰላም ነው። በስልክ ከሚሆን በአካል እንገናኛለን ቢሆን ይሻላል። አዲስ አበባ መጥቻለሁ። ታሪ እየቀደድክ ነው። እኔ ማለት እናና፣ የት አካባቢ ነው? ከኛ ሰፈር ብዙም አይረቅም። አይ እንዲሁ ላገኛት ፈልጌ ነው። ትቀደዳለህ እንዲህ እንዴ? ሰታገኘኝ ያና ፈለጋልኝ ሰላግኛትና ወደ አንተ እመጣለሁ። እንደዚህ የሚባል ነገር የለም። በእኔ እኔ ጋር ነው የምትገናኘው። ቦታውን ነገሬን አልነግርህም። ትቀልዳለህ። ታረቀኝ ነገር ሁሉ አንተ ድርቅ አሁን አሰማማ አይደለ። እሺ ስራው ቦታ አካባቢ ነበርኩ። የት ያለህበት? እመጣ እኔ ያለህበት አካባቢ እመጣለሁ። እዛው እሺ። በቃ ብሩ እንገናኝ ብሎ ስልኩን ይገዛ ይዘጋል ማለት ነው ይሄ እብድ የሆነ ሰውዬ እንዴት አባቱ መጣ፣ ምናምን ይለን ማለት ነው እንግዲህ። እሱ ፍቅሩን ለመፈለግ ነው የመጣው ማለት ነው። ተመላለሽ ነው መሰለው። መናሰይ መናሰይ ያለች፣ ቀሰቀሰቻት ቀሰቀሰችው። እንዴት እንዴት አደርክ? እንዴት አደርሽ? ይቅርታ ቀሰቀስኩ መስል። አረ ችግር የለው። ግን በሰላሙ እናትዬ ቤተ ክርስቲያን ሄዶ ነው ይነ መስል። ምናልባት ረስተው ከሆነ ልቀስቅስ ብያል። አመመህ እንዴ? አላ አመመ እና ለምን ቀረ? እና ደክሞ ነው። ይቅርታ። አይ እንደሱ ከሆነ ጥሩ ሰው አይደለሁ። ከሰው ደግሞ ስጠታ እኔ ሰው ብትሆንም እንዳንተ መልካም እና ጎበዝ ሰው አይቻላቅም። አንተ ቀልድ። እኔ እኮ እውነቴን ነው የነገርኩህ። የሰው ልጅ ድክመቱ ማለት አልገባም። ታውቂዋለሽ፣ ያ ሰውዬ ልብሽን ሰብሮሽ ስለሄደ ህልምሽን መቀስቀስሽን ነው ያርገል ስለ አሁን ሐሮን አሁን ማመጣ እሱ የሆነው በእኔ ምክንያት ነው። እንደ ምናሴ እስከ ዛሬ ራስን እየወቀስክ ነው ማለት ነው። እኔ ይርዳሽ ብዬ ባልገፋፋሽ ኑሮ እዛ ውስጥ አትገቢም ነበር። ቆይ አሁን እሱን ማንሳት ምን አስፈለገ? ታውቂያለሽ እንደ ሐሮን ወደው ሰው የለም ነበር። አሁን በጣም ቅንና መልካም ሰው ይመስለኝ ነበር። በምንም ነገር ለሰሳት ትችላለሁ ግን ማን ሙላሴ በጊዜ የማይሸነፍ ጠንካራ ልጅ ነው። ሁሉንም ነገር በጊዜ ታያለ። እኔ ምግብ ላቀራረብ ነው ብላ ተነስታ ትሄዳለች ማለት ነው። ግን ብዙም ድራማው ትንሽ ፈጠን ፈጠን እያደረጉት አይደለም? በጣም እንተናለ ጃጃ ማለት ነው። ለማንኛውም እንግዲህ ይሄን ድራማ ኖላ ድራማ ሰርች እያረጋችሁ የዚህ ቻናም አዲስ ከሆናችሁ Subscribe፣ ላይክ፣ Share እያረጋችሁ አብረን ተንተናውን እንቆያለን ማለት ነው። ወፍራ አይደል እንዴ ተስማምቷን በለኛ። እየቀልድኩ መስሎኝ የሆነ እየመጣ የእኔ እኮ ነው። ቆይ መቼ ነው ቁም ነገር አወርተም ተቀም ዛሬ እኔም ደስ የሚልን ነገር የማይኖርብ አይመስልም። እንደሱ ከሆነ እኔም ከእናቴ ጋር ሊሄድ በለኛ፣ ረጅም ጊዜ ሆነናል። እንዴት ነው ግን ሀና? ስራ ነው የምትሆነው በዚህ ሰዓት። አባቷ ግን ቤት ናቸው። በጣም ናፍቀኛለች፣ በያት ደስ ይለኝ። አሁን እኮ ስራ ነው የምትሆነው፣ በኋላ ታገኛታለህ። እንደዛ ይሻላል

እግዚአብሔር ይመስገን። የት ደረሽ ሰፈርሽ መጥቻለሁ። የት ላገኘሽ? አሁን የት ነው ያለሽ? እኔ እንጃ ሰፈሩን አላውቅም፣ የሆነ ቤተክርስቲያን ይታየኛል። ግን ትንሽ ሳልቆይ አልመቀረም። አይ ስራ ላይ አስኩል እሱን ተጨረስ ብዬ ነው። እሺ በቃ ችግር የለውም፣ እሱን እጠብቅሻለሁ። እሺ፣ ስመጣ እደውልሻለሁ። ደግሞ ይቅርታሽን። እረ ችግር የለውም፣ ብቻ ነኝ። ቻው ቆይ ትላታለች። ቆይ አሁን ምንድን ነው የማደርገው? ቆይ አሁን እንዴት ልወጣ ነው እመጣለሁ ያልኳት። ምን አይነት ችግር ውስጥ ነው የገባት? ቆይ አልወጣም ልበላት። እንዴ ምን ሆነሻን፣ ንገሪኝ። የሰው የእጅ ስራ ውስጥ እንዴ? የምን ስራ? እናትዬ፣ ሲመጡ ቁርስ ቆስ ሲሰራ ለእሱ ነው እንዴ? መሄድ ትችያለሽ፣ እኔ እሰራዋለሁ። እንደሱ አይሆንም ባይሆን ጨርሼ እወጣለሁ። እባክሽ ችግር የለም፣ እንደው ምግብ መስራት እናፍቆኝ ነበር። ይሄን ያህል ለምን ትጨንቃለሽ? ሂጂ በቃ። አዎ ሂጂ በቃ ይሻላል። በጣም አመሰግናለሁ። ደግሞ አልቆይም፣ ቶሎ ነው የምመጣው ብላ ትላለች። እንግዲህ ገብቶ አጀሬ ሊሰራ ነው። እንዴት ሊሰራው ነው? ጎበዝ ነው ግን ሄደች በጣም ግን አንዳንዴ ወንዶች በጣም ጥሩ አስተሳሰብ ያላቸው ናቸው። ለምንድን ነው የእውነት ጥሩ አስተሳሰብ ያላቸው ናቸው። ሄሎ፣ የቱ ጋ ነሽ? ቅድም እንዳልኩሽ ቤተ ክርስቲያኑ። እኔም እኮ እዛው አካባቢ እኔ በእግራ በኩል ነይ። ወይላስ፣ እንዴት ነህ? እንዴት ነሽ? ትንሽ ቆይቼ እደውልልሽ። አዲስ አበባ መጥቻለሁ አዲስ አበባ መጥቻለሁ። እየቀለድክ ነው? እየምር ነው። ቆይ እንዴት፣ በቃ ታደምላርክ። ናፈቅሽኝ፣ መጣሁ። እሺ፣ አሁን የት ነህ? ቢሮ አካባቢ ነኝ። ቤተ ክርስቲያን አካባቢ ነኝ። መጣሁ። እሺ፣ ጠብቀኝ። እሽ፣ ጋን እየጠብቅሻለሁ። ቤተክርስቲያን አካባቢ ነኝ አለች። ምን? እንዴት? እንጃ። ምን ማለት? በዚህ ሰዓት እኮ ስራ መሆን አለበት። ግን ደስ የሚለውን ነገር ሀኒዬ እየመጣች ነው። አረጋጋው እንጂ እኔ ባይሆን ወዳለችበት ልሄድ። ሀይለኛ ነገር ውስጥ ነሽ መሰል። ባከ ትቀልዳለህ። እመጣለሁ ብትጦት የዳን አቤት ፍቅር እኮ አንዳንዴ ፍቅር እኮ ከባድ ነው። ኖ የራበኛማ

እንደ ወረኛ ሩኛን ወደ መተመጫ ስንል መጣ መልካም ጊዜ ይሁንላችሁ። ወዳጫውላ ከዛቻውላው አስተያየታችሁ ኮሜንታችሁ ማስተካከል ያለብኝን ነገር ከታች ጻፉልኝ። አዲስ ከሆናችሁ ከታች ያለችው አኔ ደወል ምልክት ሁለቴ በማጥቀር Subscribe Like Support እንዲሁም በቃ ሰፖርት ማድረግ ትችላላችሁ። ባይ ባይ አይ ላቭ ዩ ሶ